እና አንድ አመት ከሁለት ወሩ ነኝ ከመጣሁ። እና ደሞዝ ይዛብኝ ነው አንደኛው፣ ሁለተኛ ደግሞ እንትን ልትከሰኝ ፈልጋ ነው። ግን በህጋዊ መንገድ ነው የመጣሁት እና አሁን መልሳ ወንጀለኛ ልታደርገኝ ፈለገች። እና ቢሮዬ ደግሞ ሊረዳኝ ስላልቻለ ነው አንቺን እርዳታ የጠየቅኩሽ ማለት ነው። አዎ ደሞዝ ከተያዘብሽ ሌበር ኦፊስ በመደወል ያለብሽ እዚህ ሊበር ኦፊስ የለም አሁን ያለውበት። እኔ ደግሞም አልክበር ነኝ አረቢያ ውስጥ አለ። የትኛውም ቦታ ብትሆኝ ሳውዲ አረቢያ ሊበር ኦፊስ አለ። ቁጥራቸው ልስተሽ። እኔ ያለውበት የለም እና ደግሞ ቢሮይም ሊረዳኝ ስላልቻለ ማለት በስልክ ነው እኮ የሚሰሩት። የትም ቦታ ብትሆኝ ሳውዲ ውስጥ የትኛውም ኢምሬት ላይ ብትሆኝ የትኛውም ስቴት ላይ ብትሆኝ ሳውዲ ውስጥ አንድ ነው ሊበር ኦፊስ። የትኛውም ስቴት በስልክ ነው የሚሰሩት ኦንላይን። ይኸውልሽ ምን እንደሆነ ታውቂያለሽ? ሴትዮዋ እንደዚህ እኔን አስከስታኛለች። ሲጀመር ህገወጥ አስደርጋኛለች፣ ህገወጥ ግን አይደለውም። እኔ ብር አልሰጥም ስትለኝ ወጥቼ ፖሊስ ጋር የደወልኩት እኔ ነኝ። ከዛ እንዴት እንደሆነ አላውቅም። የህግ ጠፍታን ረነዌ ነች ምናምን ብላ ጠፍታ እንትን አስብላኛለች። ከዛ ፖሊስ በላቅ አድርጋብሻለች፣ ጥቆም አሰጥታብሻለች በላቅ ከዛ በኋላ እዚህ ቢሮ ደግሞ ጉዳዩን እንጨርሳለን፣ ብሯን እናሰጣለን ምናምን ብሎ ከፖሊስ ጣቢያ ካስመጣኝ በኋላ እዚህ ሕገ ወጥ ነሽ አንቺ ስለዚህ ለአንቺ ምንም ማድረግ አንችልም፣ ዜጋ አይደለሽም። ያለሽ አማራጭ ሌላ ቦታ ስራ አስገባሽ አለው ምናምን አለኝ። ብርሽ ግን እዛው ቤት ሌላ ቦታ ገብተሽ እንትን ፕሮሰስ ይደረግልሻል አለኝ እና ከእንትን ደግሞ በሁለት ቦታ ነው ስታሰራኝ የነበረው ጸጉር ቤትና ቤቷ ማለት ነው በሀውስ ሜዲካ ማሰርታ ግን በሁለት ቦታ ስታሰራኝ ነበር፣ እና እሷ ነፃ ለመውጣት ነው ገብትሻል። አሁን ያኛው ስለሚያስጠይቃት፣ ከዛ ስለሚያስጠይቃት፣ በብዙ ወንጀል ስለምትጠየቅ እኔን ሕገ ወጥ ማድረጉ ስለሚሻል ከቢሮ ጋር ተባብራ ነው እንደዚህ እያደረገች ያለችው ማለት ነው። እና ኢትዮጵያ ያለውን ቢሮ እዚህ ያለውን ቢሮ ምንም ሊረዳኝ አልቻለም። እና ፖሊሶችም ሕገ ወጥ አስደርጋኛለች ምንም ማድረግ አልችልም ማለት ነው። እኮ ለኤምባሲ እና ለሌበር ኦፊስ ነው ማሳወቅ ያለብሽ ነገር። ሊረዱሽ የሚችሉት ኤምባሲ እና ሌበር ኦፊስ ናቸው። ስለዚህ ሌበር ኦፊስ ቁጥር ልስጥሽ እና ሌበር ኦፊስ ደውለሽ የደረሰብሽን ነገር ከሀ እስከ ፐ አመልክቺ። ሁለተኛ ደግሞ ኤምባሲ ደውይ፣ ኤምባሲ ነገር ንገሪያቸው እንጂ ህጋዊ እንደሆንሽ፣ እንዳልጠፋሽ፣ እሷ ግን የውሸት በላቅ እንዳረገችብሽ ሁሉንም ነገር ንገሪያቸው። ግን ልሞክር ነው ትክክለኛው መንገድ። ሌላ ሌላ ምንም መንገድ የለውም። ትክክለኛው መንገድ ኤምባሲና ሌበር ኦፊስ ነው። ሌበር ኦፊስ ቁጥር ልስጥሽ። ቪዲዮ ሰርቼ የነበር አካውንት ስ ዘርገዋል እያስፈራሩኝ ነገር አንቺ ልታስደርግሽ ትችላለች ምናምን ይለኛል። የሆነ መጥፎ ነገር ልታስደርግብሽ ትችላለች፣ ልታስገድልሽ ትችላለች ምናምን እያሉኝ እዚህ ያሉት ቢሮች ማለት ነው። ከም ይልሽን ነገር ታዩና ህግ ነው የሚያድንሽ እና አስራ ዘጠኝ ዘጠና አንድ አንድ ደዊ እና ሌበር ኦፊስ የደረሰብሽን ነገር ሁሉ ንገሪያቸው። አስተርጓሚ አለ እንግሊዝኛ ቋንቋ ከፈለግሽ አረብኛ የሚጀመር የሚናገረው አረብኛ ቋንቋ ከፈለግሽ አንድ ቁጥርን ንኪ። እንግሊዝኛ ቋንቋ ከፈለግሽ ሁለት ቁጥርን ንኪ። ሌላ ቋንቋ ከፈለግሽ ሶስት ቁጥርን ንኪ። ደሻ ሶስት ቁጥር ያለሽ ስቴፑን እየተከተልሽ ንኪ የሚሉሽን ቁጥሮች ታሽ ኦፕሬተር ጋር ታወሪ ያለሽ። የሌበር ኦፊስ ቁጥር ነው አስራ ዘጠኝ ዘጠና አንድ አንድ ነው እና ኤምባሲ ደግሞ መቼም የኢትዮጵያ ኤምባሲ ቁጥር ይኖርሻል የለኝ የለን ጎግል ላይ ትገቢና ኢትዮጵያን ኤምባሲ ኢንሳውዲ አረቢያ ስትይ የሪያድ የዋናው ኤምባሲ ቁጥርና የጅዳ ቆንጽላው ቁጥር በተከታታይ ይወጣልሻል። ጎግል ላይ ገብተሽ ኢትዮጵያን ኤምባሲ ኢንሳውዲ አረቢያ ብለሽ ጻፍ። ከዛ ቁጥርሰግናሉ በጣም ምንም ማ አውጥተሽ የሰው ወሬ መስማትተሽ ልታስገድልሽ ትችላች። እንዲህ ልታረግሽ ትችላች። የሚሉሽን ስትረስ ቢለቁብሽ ወሬ እኮ አይደለም። እሱ ነው እኮ ያለኝ። ቀጥታ እኮ እዚህ ያለው ቢሮ እኮ ነው እንደዚህ ያለኝ። ቢሮም ወሬ እኮ አይደለም ብሎኝ። ትየዋ ብር ስላላት ምንም ታስደርግሻለች እዚህ። ስለዚህ የምትልሽን ስሚ ምናምን አለኝ። ፕሮፌሽናል የሆነ ወሬ ነው፣ ደላለው አንቺ እንድትፈሪ ያደረገው ነገር ነው። ስለዚህ አንቺ እኔ እውቀታዊ የሆነ መረጃ እየሰጠሁሽ ነው። አንድ ሰው ትክክለኛ ወንጀል ሲደርስበት ፖሊስ ጋር ነው የሚደውለው። ኤምባሲ ነው ጥላ ከለላ የሚሆነው። ሌበር ኦፊስ ነው የሚደርስለት። ደሞዝሽን ለተያዘብሽ ጉዳይ ሌበር ኦፊስ ነው የምደው የሌበር ኦፊስ ቁጥር ሰጥቼሻለሁ። ራናዌይ ሳትሆኝ አንቺ ራናዌይ ናት ብላ የውሸት በላቅ አርጋብኛለች ለሚለው እሱም ሌበር ኦፊስ ነው የሚመለከተው። በተረፈ ሴትዮዋ እየዛተችብኝ ነው ብሏል፣ ቢሮ ካች መረጃ፣ ወሬ ወሬንቱ ፈንቶ አይቀበልም። ፖሊስ ጣቢያ ልታስገድል ነው ካች ማስረጃ፣ አንቺ ልታስገድል ትዕዛዝ የሰጠችበት ቮይስ ካለሽ፣ ማስረጃ ካለሽ አምጪ ትባያለሽ። ስለዚህ ፖሊስ ጋር ደውለሽ የደረሰብሽን ነገር ጥቆማ መስጠት፣ ሌበር ኦፊስ መደወል፣ ኤምባሲ ማመልከት፣ ይሄ ነው ትክክለኛው ነገር። እሺ እናቴ ሽናባክሻቢሆ እስ በች ነው ማሬ። ብሩን የተበላ ሰው ማስረጃዎቹን ይዞ ፖሊስ ጣቢያ ሄዶ መክሰስ ነው ያለበት። ማስረጃ ካለሽ ፖሊስ ጣቢያ ሄደሽ ክሰሽ።

ሳቤ አራበኛ አሁን አሁን ላይ እንትን በልቻለሁ። ምንድነው ኩኪስ ቅድም 12 ሰዓት ላይ ሳንድዊች በላው፣ ሳንድዊች በላው። ጠዋት ሰባት ሰዓት ተነሳው፣ ስፖርት ሰርቼ ገላይን ታጠቤ፣ ስምንት ሰዓት ላይ ቁርሴን በላው፣ ፍርፍር በላው ከባሌ ጋር ወደ ስራ ከሚሄዱ በፊት። ከዛ አስራ ሁለት ሰዓት ላይ በጠዋት ስትነሱ በጠዋት ቁርሳቸው ስትበሉ ይርባቸዋል። አስራሁለት ሰዓት ላይ ሳንዱች ነገር በላው ከዛ ኩኪስ በላሁኝ። አሁን ሉኑ አምጥታለኝ፣ አምስት ፍሬ ኩኪስ። ኩኪስ በላ። ስለዚህ አራበኛ። ቡና ጠጪ፣ ቡና መጠጠም ምሳዬን በልቼ ነው። ከሰላሳ ደቂቃ በኋላ ችግር ላይ ነኝ። የገንዘብ አይደለም፣ ሀሳባችሁን ፈልጌ ነው። እሺ ነኪ አስተማሪ ታሪክ አለኝ፣ የፍቅር ታሪክ አለኝ ብላችሁ ኮመንት ላይ ስትጽፉ ኢንቫይት እናደረጋችኋለን። ትገባላችሁ። አስተማሪ ታሪክ ወይም የፍቅር ታሪክ ከሁለት አንዱ። ባት ሰላም አቡ፣ እንዴት ናቸው አለውልሽ። እንዴት ናሽ? እግዚአብሔር መስገን አመሰግናለሁ ስላስገባሽ እሽናት። በባለፈውም ገብቼ አናግሬሽ ነበር። አቡ ከዚህ ዱባይ ነው ያለሁት። ደግሞ ዜና ሰጠኝ ብለው ምናምን ብዬሽ የሌበር ኦፊስ ቁጥር ሰጥተሽ ነበረ፣ እና ክስ ጀመርኩኝ። ከዚያ በኋላ የስድስት ወር ደሞዝ ነበር የያዙብኝ። በሁለት ሺ ነው ሲከፍሉኝ ነበር። ግን መታወቂያ ከሰሩልኝ በኋላ እኔ አልፈረምኩም ኦልሬዲ ምክር እፈልጋለሁ። በምን ጉዳይ አስጠበቅሽ? ይሰማል ሰባት ሁለት መቶ ድራም እንደሚከፍለኝ እንተንትን ተባለ ተፈረደልኝ ማለት ነው። ፍርድ ቤት ማህተም ተመታ ምናምን። ከዛ እሱ ደግሞ ከሰሰኝ መልሶ ስምንት ሺ ስምንት መቶ አርባ ብር እቃ ገዝቼላታለሁ ምናምን ብሎ በቃ ዝም ብሎ ጽፎ ላከላቸው ማለት ነው። ክስ አቀረበ እና ዛሬ የመጨረሻ ቀን ዛሬ ነ ብለውኝ ሲሄድ እሱ ክስ እንዳቀረበብኝ ነው አሁን እያሉኝ ያሉት ጠበቃ ካለሽ ጠበቃ ይዘሽ ነይ፣ ከዚያ በኋላ መከራከር ትችያለሽ አለችኝ ማለት ነው። ዛሬ ፍርድ ቤት ሲሄድ እና ስድስተኛው ወር ላይ በሶስት ቪዲዮ ኮል አለ። እስከዚያ ሰው ካለሽ የሚቀርብና የሚያናግርልሽ ሰው ካለ ትችያለሽ አሉኝ ማለት ነው። እና ምን ላድርጋው፣ ከዚህ የሚያግዘኝ ሰው የሚተባበረኝ ካለ በአንቺ በኩል። እኔ በእኔ በኩል ማውቀው ምንም አይነት ጠበቃ የለም። ግን ጠበቃ ካወቀ እስኪ ታሜኝ ጠይቂ። እሺ ታሜማ፣ ብዙ ጊዜ ስደውልለትም ስልክ ሊያነሳልኝ አልቻለም። አዎ ታሜ ስልክ አያነሳም። በቮይስ ነው የምታስቀምጭለት። ቮይስ ላይ ጠበቃ ማለ ወይ የምታውቀው ጠበቃ ይኖራል ብለሽ አስቀምጭለትና ቮይስ

ግን የጠበቃ የመክፈል አቅሙ አለሽ? አንቺ ጠበቃ እኮ ውድ ነው። ግን ከዚህ ጋር አቡዬ እነሱ እሱ ሎካል ስለሆነ ብዙ ነገር ማውራትን በወሬ እኔ ደግሞ እንደዚህ አውርቼ የማሳመን ሳይሆን በመረጃዎች ነው። ክሱንም ልጀምር የቻልኩት ማለት ነው። ማለት ሴት ዌብ የቮይስም የጽሁፍም መረጃ ልካለሽ በዋትሳፕ፣ በዚያ ነው የጀመርኩት እሱ ደግሞ ከኔ ጋር ምንም ምንትን የለውም። ግን በንግግሩ ምናምን ሊያሳምናቸው ነው የቻለ ማለት ነው። በንግግር እኮ አይደለም ክስ፣ በማሳመን በንግግር በማስረጃ ነው በመረጃ ነው። አይደለም ኔትወርክ ኢንተርኔት የለው ኢንቫይት አድርጌው ነበረ፣ ግን ኔትወርኩን ቢብሎት በቃ፣ ስልኩ ላይ ኢንቫይት አድርጌው ነበረ ግን

ዝም እንዳትል በደቂቃ አውሪያቸው፣ እኮ መንት ደር ዝም አለ ዝም አለ ሰብ እንዴት ናችሁ? ደግ ናችሁ ወይ ሱሱ ሀኒ አንሱ ዝም አልሽ? እያወራው ነው። ውሀ ስለከፈትኩ ነው። ደህና ናችሁ አላችሁ? እስቲ ምን አዲስ ነገር አለ? ቀናችሁ እንዴት እያለፈ ነው? ቤተሰብ ንገሩኝ። ቀናችሁ እንዴት እያለፈ ነው? በደንብ አውሪ። ያው እያወራልሽ ነው። በደንብ እያወራውልሽ ነው።

አንድ ደቂቃ አስገቢ። በምን ፈልገሽ ነው? እኔ ማር በውስጥ አትመልሽ። ማር በውስጥ የለም እኮ። እዚህ እኛ የህቡ ልጆች ነን፣ ፊት ለፊት ብቻ ነው የምናወራው። ሀይ ሳይመን። ታፕታፕ ኮፕሊንክ አድርጉ ቤተሰብ። ማሻላ ታፕታፑን። ዛሬ አንድ ነጥብ ሶስት አድርሳችሁታል። ኮፕሊንኩን ደግሞ አስር ሺህ አስገቡት። እስቲ አስር ሺህ አስገቡት። የትነሽ አዲስ ኢትዮጵያ ኢትዮጵያ ነኝ እኔ ማር ጥያቄ ጨርሰናል! ኤስ ኦኤስ እንዴት ነው? በእናታችሁ ወላይ አንድ ላይ ጠቅልዬ ቪዲዮ ሰራላችኋል። ለሁላችሁም አረጋይስ እንዳትወጡ፣ ትገለኛለች። አቡ እንዴ እየለቀቁ ነው። ፕሊስ እንዳትወጡ፣ ቆንጂ እናቴ እንደዛ ነው። ኮሜንት አላነብም እሺ። ጋይስ እንዳትወጡ፣ አልሳ መጣችላችሁ። ውስጥ አውርቻታለሁ። ኧረ በተአምር በተአምር መቼም መቼም ነው የማታወሪያት አንዷ ናት። ሀቡም በውስጥ አውርቻታለሁ ትለኛለህ። እኔም ለእዛ ነው እኮ እርግጠኛ ሆኜም እነግራት በአልፈላጊ እሑድ እሑድ አሁን ያ ፍቅር ክሊኒክ ነው። የፍቅር ታሪክ አስተማሪ ታሪክ ወይም የፍቅር ታሪክ ብቻ ነው የምናስገባው። የቅድሙ ልጅ እየጻፈ ነው። አቡዬ ቅድም ያልኩሽ ልጅ የተቻለሽ ወይስ ሌላ ቀን? ምን ነበር ጉዳዩ? በጣም አላውቅም። ስኡዲን ያለው ችግር ላይ ነኝ ነው የሚለን ቪዲዮም ሰርተዋል። አይደለም አይደለም፣ ቪዲዮም ሰርተዋል። ጻፍ ወንድሜ ጻፍ፣ እያየሁ ነው አስኔ ነው ስሙ መሰለኝ። አስኔ ጻፍ። ይሄው ሀቡ ችግር ውስጥ ነኝ፣ አስገብኝ የለኝም የመሳቢያው እስቲ

ሰላም፣ አቡ እንዴት ናችሁ? ሰላም ነው አለን አለ ምን ገጥሞት? እግዚአብሔር ይመስገን። የእኔ ችግር ምን መሰለሽ አቡዬ፣ በጠለም ነበረ የመጣሁት ማለት ነው እና ከመጣሁ ነው ሳውዲ ነኝ። አዎ፣ በጠለም ነው የመጣሁት እኔ

ከዛ መጀመሪያ ለደላላው አዲስ አበባ ፓስፖርቴን ስሰጠው ስራ በምን ትፈልጋለህ ምናምን አለኝ፣ ማለት ነው። በዚህ ስራ እፈልጋለሁ ምናምን ብዬ አግሪመንት ፈጸመን። በሻይ ቡና እንደምመጣ ነበር ማውቀው ማለት ነው። ከዛ ፓስፖርቴን ሰጠሁት። ሶስት ወር በጣም አሰቃይቶ ብር ሰጥቼው ነበረ መጀመሪያ፣ አሰቃየኝና፣ ከዛ በኋላ ቪዛ መጣልኝ። ቪዛ መጥቶ ሁሉን ነገር ጨርሼ ኤርፖርት ስገባ አስጠይቀው ስራ በምንድን ነው ስለው በሻይ ቡና ምናምን ብሎ አመጣኝ። ልክ ስመጣ እዚህ በረሃ ወሰዱኝ። በሶስተኛው ቀን ማለት ነው፣ በረሃ ወሰዱኝ ጣሉኝ። በረሃ ወስደው ሀምሳ ምናምን ግመሎች ናቸው ብቻ የነበረ እምሰራው እዛ። ምግብ የለ የሚበላ የለ። በጣም በቃ ሰው አላቅም፣ ወንድም እህት ምናምን እንደዚህ ማንም አልነበረኝም በሰዓቱ ማለት ነው። ለማንም አልናገርም። ለደላላው እንደዚህ እንደዚህ ነኝ ያለሁበትን ችግር ምናምን ስለው ነገሩ አሉ ያስተካክልልሃል ምናምን እያለ እያታለለኝ፣ ልክ ሶስት ወር ሲሞለኝ አላቅም ከዚህ በኋላ እንዳትደውል፣ ሶስት ወር አልፈዋል ምናምን ብሎ ከዛ ችግር ይህን ምንም እንትን ሳይደለኝ ይሄው፣ ደሞዝም አይከፈለኝ፣ በጣም ይርበኛል፣ ሰውየው ይደበደበኛል ምናምን ስራ በቃ ቀን ማታም ሌትም ወንድሞቹ ቤት ጓደኞቹ ቤት በቃ ያለሁበት ችግር እንጃ። ትጋይና ደሜ በቃ ሁሉ አልቆ ባጥንቴ ነው የሚሄደው። በቃ ማንም የሚረዳኝ የለም። አንቺ ቤትም ለመግባት ምናምን በጣም ረጅም ጊዜ ሞክሬ ነበር። እግዚአብሔር አምላክ ፈቅዶ ዛሬ መጥቻለሁ እና እርዱኝ፣ ሀቡ ምን ልንረዳህ እንችላለን እኛ? ኦሬዲ ደላላው አታሎክ ታይ ቡና ብሎ በረሃ አምጥቶ፣ ካልና ስራውን ሊቀይርክ ቤት መቀየር ፈልገህ ስራ ለመቀየር ከሆኑ ኤጀንሲው ብቻ ነው የሚችለው ስራ መቀየር አንተን አቡዬ እኔ ስመጣ ማለት ነው እኔ ፋዘሬን በቃ ማሳሽጬ እንዲህ በሬዎች ነበሩ። እኔ ክፍለ ሀገር ልጅ ነኝ። በጣም አስቸግሬ አባቴን ማግዛለሁ የራሴንም ህይወት ቀይራለሁ ብዬ ነው የመጣሁት ማለት ነው። መጀመሪያ እሱ ነገር ይሳካልኛል ብዬ ነበር ያሰብኩት እና እዚህ ስመጣ ሁሉም ነገር እንዳልጠበቅኩት ነው። በቃ አሁን ሰው በቃ ይማታል። በቃ እሱ ሱሰኛ ነው። በጣም ዱርዬ ነው። ሁሉ ነገር እንትን ብሎኛል። ስልኬንም ሊቀማኝ ነበረ ባለፈው። አሁን ይሄው ምግብ አምጣ ካልኩት እንኳን ስሳምንት አለፈ። እንዲህ ከጎረቤት እየለመንኩ ስልክ ቻርጅ የማደርገው ሌላ ቦታ የምጠጣው ውሃ የእንትን የግመሎቹን ውሃ የጨውሃ ምናምን እና ሁሉም ነገር ስቃይ ነው። እና ኤጀንሲም የመጣሁበት ደላለ ደላላ ኤጀንሲ ደውዬ ነበረ። እነሱም የሰጡኝ መፍትሄ ምንም አይነት መፍትሄ፣ አገር እንድትገባ ከፈለክ ቃል ተሳሰው ይሁን ንግድ እንንገረውና አገር ግባ በቃ የሰጡኝ መፍትሄ ማለት ነው። ቤትም ማስቀየር አንችልም፣ ሰውየው ፈቃደኛ ከሆነ ነው ቤት የምናስቀየረው። ደሞዝህንም ልናሰጥህ አንችልም። ያንተ እንደ ሴቶች አይደለም፣ እራሱ አዝኖው ምንም የምናሰጥ ነገር የለም አሉኝ። እና ዝም ብዬ ነው ያለውት። ምንድን ነው የምትፈልገው አንተ? ባለፈው ሰውየውን የሆነ አረበኛ ያልኩ የሆነ ሰውዬ ነበረ እዚህ እዚህ አካባቢ አረበኛ የሚችል የሆነ ሰዓት ሶስት ወር አካባቢ እያለሁ አገናኝቸው። ሰውየው ምን እንዳለ ታውቂያለሽ? ሙሉ የመጣ ያመጣሁበትን ገንዘብ ይክፈለኝና ከዛ እኔ ተናዞ ልሰጠዋለሁ። በቃ ይህን ሀሳብ ብቻ ነስ ካለ በለዚያ የቃማውን ሁሩጅ አድርጌ አሳፍረዋለሁ እያለ ነው ሁልጊዜ የሚያስፈራራ። በቃ ማለት ነው ምንም ደሞዝም መጠየቅ አልችልም። በቃ ይህን ሲያሟላ ብቻ ይጠይቀኝ። እሱን ያመጣሁበት ኪሳራ አለ። በነፃ ላመጣሁበትን ያንን ከሰጠኝ ተናዘ ልሰጠዋለሁ በቃ ይሄንን ብቻ ነው የሰጠኝ ማለት ነው፣ ሰውየው። እኔ ደግሞ የገንዘብ እርዳታ እንደማልችል አስቀድሜ ተናግሬያለሁ። ከዚህ ውጭ ከገንዘብ ውጭ ሌላ ልረዳት የምችለው ነገር ካለ ኤምባሲ፣ ለምን ኤምባሲ አታናግሪ? አመልክታል። ገንዘቡን ሲጀመር ሰው ነገር፣ ሌላ መፍትሄ ከገንዘብ ውጭ ሌላ መፍትሄ ምንድን ነው? እንደዚህ አይነት ሰው ሚሰክር የሚጠጣ የሚዋሽ ምናምን አይነት ሰው ብሩን ብትሰጠው ሌላ ብር አምጣ ይልካል። እንደዛ እያለ ሲጫወትበት ይኖራል። ይዞክ ብሩን ስትሰጠው አሁንም ሌላ ብር አምጣ፣ አሁንም ሌላ ብር አምጣ፣ መጠጥ ስለሆነ ይጠጣበታል። አሁንም ሌላ ብር አምጣ እያለ ቁጭ ብሎ ጉልበትክን በነፃ ለሱ ብር እየከፈልክ እንድትኖር ያደርግሃል። ደሞዝ ሳይከፍል ገንዘብ ይጠይቃል። ደፈር ምን አይነት ማፊያ ነው? እኔ አቡዬ ማለት እኔን የሚረዳኝ ሰው ካለ ው የሚረዳኝ ሰው ካለ ከዚያ አስወጥቶ ሌላ ስራ እንኳን የሚያስገባኝ ሰው እኮ እሱን በገንዘብም ብቻ ሳይሆን በቃ ከዚያ አስወጥተው ከዛ ስራ አስወጥቶ ሌላ ስራ ሊያስገባ የሚችለው ኤጀንሲው ነው። ከኤጀንሲው ውጭ ማንም ሌላ ሰዎች ደግሞ ኮመንት ላይ እየጻፉልኝ ነው። እኔ ግን ያው ህገወጥ ነገር እኔ አልተባበርም እያሉ ያሉትን አንብብ። ኮመንት ላይ እኔ ህገወጥ ነገር እንደዚህ ያድርግ አለልኝ። ግን ስራ ለመቀየር ግን ኤጀንሲው ብቻ ነው መቀየር የምችለው። ኤጀንሲው ደግሞ አልተሰማም የሚል ከሆነ በኤምባሲ በኩል ሄደክ ኤምባሲ አመልክተክ ወይ ደውለክ አመልክተክ ኤምባሲ እንዲያናግረው ኤጀንሲውን ምክንያቱም እነሱ ዋሽተዋል። አግሪመንት አላችሁ? ወረቀት ላይ ለሻይ ቡና እንደምትሄድ የተገለጸበት አግሪመንት አለ አንተና መክተቡ ወይስ በአፍ ብቻ ነው የሆነች ልጅ ስልክ ሰታኝ የጅዳ ኤምባሲ ነው፣ መፍትሄ የለም። እኔ ደግሞ ሰው የለኝ፣ ማንም የማውቀው ሰው የለም። ወንድሜ ወይኔ፣ ኔትዎርኩ እየተቆራረጠ ነው። ይሰማኝ እ ሌበር ኦፊስ ለምን አትደውልም? ሌበር ኦፊስ እዚህ ሳውዲ ነው እኔ የማውቀው ነገር የለም አለ እኮ። ሳውዲ ልስጥ ቁጥራቸውን። ሌበር ኦፊስ ደውለህ ደሞዝክ እንዳልተሰጠክ እየደረሰብክ ያለውን በደንብ መንገር ትችላለህ። ለሌበር ኦፊስ 1991 አንድ ነው የሳውዲ አረቢያ የሌበር ኦፊስ ቁጥር 19911 እና ደግሞ ሳውዲ ውስጥ ብዙ ሀበሻ አለ። ኮመንት ላይ በሚሰጡ ሀሳብ ከተስማማት ብዙ ሀበሻ ሞልቷል።